በዜጎች መካከል ትስስርን ለመፍጠርና የኢኮኖሚ እድገትን ለማረጋገጥ የመሰረተ ልማት መስፋፋት ወሳኝነት አለው። ይህንኑ ታሳቢ በማድረግም በአገሪቱ የተለያዩ አካባቢዎች የማህበረሰቡን ችግር የሚፈቱ በርካታ የልማት ስራዎች እየተካወኑ ይገኛሉ። እነዚህ የልማት ስራዎች በተሻለ መልኩ ሊፋጠኑና ሊስፋፋ የሚችሉት ደግሞ የመንግስት የገቢ ምንጭ የሆነው ግብር በአግባቡ መሰብሰብ ሲቻል ነው። በሸገር ከተማ አስተዳደር ኮየፈጭ የክፍለ ከተማ ያገኘናቸው ግብር ከፋዮችም በዚሁ ሀሳብ ይስማማሉ። ግብር ካልተከፈለ መብራት ብለን የምንቸገርበት፣ ውሃ ብለን ሁሌ የምንጠይቀው ነገር፣ መንገዶች፣ ሌሎቹ መሰረተ ልማቶች የሚከናወት ከዚህ በሚገኘው ገቢ ነው። ስለዚህ ግዴታ ነው። ግዴታውን በጊዜው ደግሞ ግብር ከፋይ አውቆ ሲከፍል ጊዜውንም በአግባቡ ይጠቀማል። አብዛኛው ግብር ከፋይ ከ20 እስከ 30 ባለው ነው እዚህ መቶ የሚያጨናንቀው እና ከአንድ ጀምሮ በተለይ ያው አልፋቤት ፕሮግራም ወጥቷል እና በዛ መሰረት ግብር ከፋዮ በጊዜውን ተጠቅሞ ሲያከናውን ለራሱ ነው ጥቅሙ። ግብር በወቅቱ መክፈል አንደኛ ለሀገሪቱም፣ ለሕዝቡም፣ ለመንግስትም ለሁሉም ጠቃሚ ነው። እኔ ዛሬ ቫት ሪፖርት ወረሃዊ ለማድረግ ነው የመጣሁት። ያው እንዳያችሁት ወረፋ ብዙም አልነበረም። ያ የሆነም በወቅቱ በመምጣቴ ነው። ጥሩ ነው። እስካሁን ባለው ሰውም በስርዓት መጥቶ ነው የሚስተናገደው በተራ በወረፋ ቁጥር እየተጠራ ይስተናገዳል። ያው ክራውድድ በሚሆንበት ጊዜ ማለት ነው። ካልሆነ ደግሞ ያው እኔ አሁን 30 ደቂቃ አልፈጀብኝም ተቀልቅዬ ተጠቅሜ ወጥቻለሁ። ግብር ከፋዮቹ በክፍለ ከተማው የሚሰጠው የአገልግሎት ሂደት መሻሻሉን አንስተው፣ ይሁንና በተወሰነ መልኩ የስራ ዝርጋታ ውስንነት አለም ይላሉ። ሲስተም ቢዘረጋ አዲስ አበባ ላይ እንዳለው ቢያንስ ብዙ ግብር ከፋይ የሆነ ከመምጣቱ ጋር በተያያዘ አሁንም በጥፍ የመጨመሩ ሂደት ስለሚኖር አብሮ ተያይዞ እንግዲህ ወደ ሲስተም መዘርጋቱ ሂደት ቢኬድ ብዙ ስራውን ያቀላጥፋል። አንዳንዴ ብቻ ሲስተም የሲስተም ችግር ይኖራል። በሲስተም ምክንያት የምንመለስበት መንገድ ይኖራል እንጂ እንደዚህ በእጅ መንሻ በኩል ላይ አለ ብዬ አላስብም። አሁን ላይ ክፍለ ከተማው የግብር አሰባሰብ ሂደቱ የተሳለጠ እንዲሆን ለማስቻል የአገልግሎት አሰጣጥን ለማዘመን ቅድሚያም ሰጥቷል። እነዚህን ገቢዎችን ለመሰብሰብ መጀመሪያ የአገልግሎት አሰጣጥ ማስተካከሉ በጣም ተገቢ ነው የሚሆነው። አሁን ውጪ ምናልባት አሁን እንዳያችሁት መጀመሪያ አገልግሎታችን ነው፣ ሴት አፓችን የሚያስተካከል ነው ማለት ነው። መነሻው አገልግሎታችን እንዴት የተሳለጠ መሆን አለበት፣ እንዴት ህዝቡ ማገልገል አለብን የሚለውን ነገር አስተካከልን። ከዛ በኋላ የአሰባሰብ ተደራሽነትን መሰረት ባደረገ መልኩ ሄደንበት እያገለገልን ያለ ነው። ገቢያችን አሁን እንግዲህ ከሞላ ጎደል እንዳጠቃላይ ሰባ አራት ነጥብ አራት ላይ ነው ያለ ነው፣ በፐርሰንት ማለት ነው። በበጀት ዓመቱ እንደ ኦሮሚያ ክልል 255 ቢሊዮን ብር ለመሰብሰብ ታቅዷል። እስከ ሶስተኛው ሩብ ዓመትም ለመሰብሰብ ከታቀደው ውስጥ 82 በመቶው ተሳክቷል። እንደ ኦሮሚያ 2017 ላይ ለመሰብሰብ ያቀድ ነው ወደ 255 ቢሊዮን ነው። ከዚህ ውስጥ የዘጠኝ ወሩ 156 ቢሊዮን ነው ለመሰብሰብ ያቀድ ነው። ከዚህ ውስጥ ያሳካነው ወደ 140 ቢሊዮን አሳክተናል። ይሄ ለ እስከ 9 ወር ከታቀደው አንጻር ወደ 89% አካባቢ ነው አቺቭ ያደረግነው። ባለሙያዎች ከግብር ከፋዩ ጋር ተመሳጥረው የሚሰሩት ህገ ወጥ ተግባር ለበርካታ ዓመታት ግብር በአግባቡ እንዳይሰበሰብና የመንግስት ገቢም እንዳይገኝ ሲያደርግ ቆይቷል። ከቅርብ ጊዜያት ወዲህ ግን በተከወኑ ስራዎች ችግሩ እየተፈታ ቢመጣም በዘንድሮ ዓመትም በተወሰነ መልኩ ተስተውሏል። በዘንድሮ ዓመትም በተለያዩ ዞኖች፣ በተለያዩ ከተሞች፣ በተለያዩ ወረዳዎች የስነ ምግባር ግድፈት የታዩባቸው ባለሙያዎች ገጥሞናል። እነዚህንም በየደረጃው የተለያዩ እርምጃዎችን ወስደናል። ከስራም እስከ ማባረር ድረስ የተለያዩ እርምጃዎችን ወስደናል። ባይዘዌ ይሄ በጥቅሉ ሲታይ ቀላል ቁጥሩ አይደለም። ቢያንስ የአፍ ማስጠንቀቂያዎችን ጨምረን ወደ ሶስት ሺህ አካባቢ የሚሆኑ ባለሙያዎች በዚህ በዘጠኝ ወር የተለያዩ እርምጃዎችን ወስደናል። በዘንድሮ ዓመት በገቢ አሰባሰብ ላይ የተስተዋለው አፈጻጸም ካለፉት ዓመታት አንጻር የተሻለ ሆኖ ተመዝግቧል። በዲጂታል ስርዓት የታገዘ የገቢ አሰባሰብ ለውጤቱ መገኘት ያበረከቱ አስተዋጽኦም የጎላ ሆኗል። በእኛ ክልልም በፌዴራል የተጀመረው የኢታክስ ስርዓት ስራ ላይ አውለናል። በእርግጥ በሁሉም ዞኖችና በሁሉም ከተማዎች ላይ ተደራሽ አላደረግንም፣ እየሰራንበት ነው ያለነው ነገር ግን ትላልቅ በሚባሉት ከተሞች ላይ የኢታክስ ስርዓትን ስራ ላይ ያውለናል። ለምሳሌ በሸገር፣ በአዳማ፣ በሻሸመኔ፣ በቢሾፍቱ እና በመሳሰሉት ትላልቅ ከተሞች የኢታክስ ስርዓትን ስራ ላይ ያውለናል። ከሚሰበሰበው ግብር የሚገኘው ገቢ የመሰረተ ልማት ስራን ለማፋጠን የሚረዳ በመሆኑ ሁሉም ግብሩን በመክፈል ሀገራዊ ግዴታውን እንዲወጣም ተጠይቋል።